እስኪ እዚህ የተሰቀለ የጠቅላይ ሚኒስትሩን ባነር እስኪ ቅደደው ሂድ ፍሬው ቅደደው፣ እስኪ ወንድ ነሃ ትቀምሳታል። ምን አይነት ትውልድ እንደተነሳ ትዕቢተኛ ትውልድ፣ ዕቡይ ትውልድ፣ የእግዚአብሔርን ቃል ማያውቅ ትውልድ፣ የረከሰ ትውልድ። ይቅርታ አርጉልኝ። ጸጋ እግዚአብሔር የተለየው ከመንፈስ እግዚአብሔር የራቀ ወንበዴ። ይቅርታ ለቋንቋዬ መሳደቢያ አይደለም፣ እውነት ነው፣ እንተዋወቃለን መላእክትን ሲሳደቡ ማያፍሩ ድንግል ማርያም ላይ አፍ ሲከፍቱ ማያፍሩ መሠዊያውን ሥጋውና ደሙን የምናከብርበትን ሲሳደቡ ማፍሩ እግዚአብሔርን ሲሳደቡ በቅዱሳን ላይ አፍ ሲከፍቱ ማፍሩ፣ የዲያብሎስ አፍ ያላቸው። እኔ የሚያሳዝነኝ የአይሁድ ፊት ብቻ አይደለም፣ የዚህ ዘመን የመናፍቃን አፍና ፊት። እንዴት ይበላት የሆነችን ቅድስት ድንግል ማርያም ምራቃቸው አይገርምም? እስኪ ያንተ እናት ፎቶ ላይ እስኪ ምራቅ ልጥፋ፣ ዝም ትለኛለህ? ምናልባት ታመው ሊሆን እንደሚችል ግን እጠረጥራለሁ። መቼም ጤነኛ እንደዚህ አረግ። አሁን የኔን ፎቶ ትረግጠዋለህ? እዛ ኮ በጥንቱ ታሪክ እኮ ንጉሱ እንደዚህ ስዕል ሲያቃልል አንድ አባት አነሳና አሉ፣ የንጉሱን ፎቶ ጣለና ረግጠው አሉ። ባለሟሎቹ እንዴት ነው የንጉሱን ፎቶ የምትረግጠው? ብለው አነቁት። እንግዲያውስ የጌታዬ የኢየሱስ ክርስቶስንም ስዕል ለምን ረገጣችሁት አላቸዋል። የንጉ እስኪ እስኪ እርገጠው። እስኪ እዚህ የተሰቀለ የጠቅላይ ሚኒስትሩን ባንር እስኪ ቅደደው፣ ሂድ ፍሬው ቅደደው። እስኪ ትቀምሳታለህ ነው። አይደለም እውነታው ይሄ ነው። ምድር ላይ እንኳ ምን ማድረግ ይቻላል። ይህንን ልናስቆመው ግን አንችልም። እመናል። ይቀጥላል። አትደንግጡ፣ አትታወኩ፣ አትበሳጩ ይል ቀኑ እየቀረበ እንደሆነ ዕወቁ። ትንቢታቱ እየተፈጸመ እንደሆኑ እረዱ፣ ተረዱ እግዚአብሔርን ማደሪያውን ይሳደብ ዘንድ አፍ ተሰጠው፣ የሚለው ቃል ታዲያ በዚህ ካልተፈጸመ በምን ሊፈጸምልህ ነው? በምን ይፈጽም? እንዳይፈጸም ልከለክለው እችላለሁ? እኔ ማን? እንዳይፈጸም ሊከለክሉ ይችላሉ? መምህር፣ እሳቸው ማን ናቸው? አይቻልም። ይልቅ በሃይማኖት ጽና፣ ይልቅ በምግባር ቅና። ይልቅ እውነተኛ ነው ያዝከው፣ በርታ። የስድዋ የምራቁ የትኛውም እንዳትደነቁ ከዚህ የበለጠ ነው። በክፋት እየባሰ ይሄዳል። በክፋት እየባሱ ይሄዳሉ። በቃ አትደነቁ፣ አትደነቁ። እግዚአብሔር ይህን ስንከላከል እንድንኖር አላደረገን። ምንድን ምንድ እናስተምር፣ እንማር፣ በሃይማኖት እንጽና፣ ንቅና በጣለቅ ከዛ ራሱ ይጠፋል። የጠላትን ክንፉን የሚሰብርልን ከእግሮቻችን የሚጥልልን ሚካኤል፣ ስለ ሙሴ ስጋ ሲከራከር ሴጣንን እግዚአብሔር ይጣላህ ያለው ሚካኤል አያስፈልገኝም የሚል ትውልድ ተነስቷል። አዛዝንም እንኳን ቅዱስ ሚካኤል አንተ ለእኔ እንደምታስፈልገኝ አያውቅም፣ እኔ ለአንተ እንደማስፈልግ አታውቅም። ወገኖቼ እኛ ኦርቶዶክሳውያን የምንረዳበትን አእምሮና እውቀት እንግዲህ ተረዱ። ምን ይላል? አይሁድም አጋንንት፣ መናፍቃንም አሕዛብም ኢየሱስ ክርስቶስ ኢየሱስ ክርስቶስ ጎኑን ሲወጉት ሲያዩ እነሱ የሚያውቁት እንዳቆሰሉት እንዳሳመሙት ጎኑን እንደከፈቱት እንደ ጎዱት ብቻ ነው የሚያውቁት። እኛስ ኦርቶዶክሳውያን የኢየሱስ ጎን በጦር ሲወጋ ምንድን ነው ያወቅነው? ምንድን ነው የተረዳነው ካላችሁኝ፣ የእሱ ጎን ሲወጋና ጎኑ ሲከፈት የገነት በር እንደተከፈተ እናውቃለን ይላል ቅዱስ ኤፍሬም። በቁስሎቹ ውስጥ የመግባት ጸጋ ነው ያገኘነው ይላል ቅዱስ ኤፍሬም። እኛ የምንረዳው እንደዚህ ነው ወገኖቼ አይሁድ አህዛብን መናፍቃንን ኢየሱስ ክርስቶስ የመጨረሻውን እስትንፋስ መስቀል ላይ ሲተነፍስ ሲያዩት ያበቃ የሞተ ነበር የመሰላቸው እኛ ኦርቶዶክሳውያ ምን እንረዳለን በዚህ ውስጥ ካላችሁ ወይ መስቀል ላይ ስለ እኔና ስለ እናንተ ፍቅር የመጀመሪያውን የህይወት እስትንፋስ እንደገና እንደ አዲስ መጀመራችንን እናውቃለን